አሰላሙ አሌይኩም ወረህመቱላህ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አርማጅ ተመልካቾቻችን በዛሬው ፕሮግራማችን ላይ እጅግ እጅግ በጣም ወሳኝ መደመጥ ያለባቸውን ሦስት መረጃዎችን በተከታታይ ወደ እናንተ እናደርሳለን። ከዚህም ጋር ተያይዞ የመጀመሪያው መረጃችን በመላው ሀገራችን ወይም በመላው ኢትዮጵያ ላይ የምትገኙ በሌላ አነጋገር መንጃ ፍቃድ የምታወጡና ያወጣችሁንም ጭምር እናንተን የሚመለከት አዲስ መመሪያ በዛሬው ዕለት ይፋ ሆኗል። ታዲያ ይህ አሰራር ከመንጃ ፍቃድ ጋር ተያይዞ ወደፊት ያለውን ነባራዊ ሁኔታ የሚቀይር ሲሆን፣ ዝርዝር መረጃውን ከማድረሳችን ባሻገር ከቀረጥ ነፃ ወደ ሀገር ውስጥ በሚገቡ ምርቶች ላይ በዛሬው ዕለት አንድ አዲስ ውሳኔ ተላልፏል። ከሱም ጋር አንዳንድ መረጃዎች አሉ። በተጨማሪም ደግሞ 84 የንግድ ተቋማት ላይ እርምጃ ስለመወሰዱም ይህንና መሰል መረጃዎችን ወደናንተ እናደርሳለን። ቪዲዮውን በላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ አገራችን ኢትዮጵያ ከጊዜ ወደ ጊዜ ከቀን ወደ ቀን አዳዲስ መመሪያዎችን አዳዲስ ህጎችን በየቀኑ በሚባል ደረጃ አፕዴት እየተደረገ መረጃዎችን እየተከታተልን ወደ እናንተ እያደረስን ነው። ታዲያ እነዚህ መረጃዎች እጅግ በጣም ጠቃሚ የሆኑ መረጃዎች ሲሆኑ በተለይ በተለይ ሁለቱ በጣም ወሳኝ የሆኑ መረጃዎች ናቸው። ከቀረጥ ነፃ በሚመለከት ከዚህ በፊት መንግስት ወደ ሀገር ውስጥ እንዲገቡ የተለያዩ አይነት ዕቃዎች ላይ ማሻሻያ መደረጉ የሚታወስ ነገር ነው። ታዲያ በዛሬው ዕለት እነዚህ ዕቃን የተመለከተ አዲስ መረጃ ወጥቷል። እሱን በማስቀደም ወደ እናንተ እናደርሳለን። የሲቪል ማህበራት ድርጅቶች ምክር ቤት ለሲቪል ማህበራት ድርጅቶች ከውጭ ሀገራት የሚያመጧቸውን ግብይት ከቀረጽ ነፃ አገልግሎት የሚያስገቡ የነበረ ቢሆንም አሁን ላይ ግን ይህ አገልግሎት መቋረጡን በዛሬው ዕለት አስታውቋል። የምክር ቤቱ ዋና ዳይሬክተር አህመድ ሁሴን ቀድሞ የነበረው አሰራር ቢሆንም በመሃል ግን ከቀረጽ ነፃ አገልግሎት ተቋርጧል እያሉ ሲሆን ምክንያቱ ግን አለመታወቁንም ተናግረዋል። ከመንግስት በኩል ያለው አቋም ከዚህ በኋላ አይስፈልግም በሚል ይሁን ወይንም ሌላ አማራጭ በመኖሩ ግልጽ አይደለም ያሉት ምክትል ዋና ዳይሬክተሩ፣ የሲቪል ማህበራቱ ተደጋጋሚ ጥያቄ በመሆኑ ይህን ለመጠየቅ ከሲቪል ማህበረሰብ ድርጅቶች ባለስልጣን ጋር የትብብር ማዕቀፍ ስምምነት መፈረሙን አጋዥ ነውም ብለዋል። ይህ ግልጽ ባልሆነ ሁኔታ ሁሉም ሰው የየራሱን ምክንያት እንዲያስቀምጥ ያደርጋል ያሉ ሲሆን፣ ምህዳሩን ለማጥበብ ነው የሚል አመለካከቶችም እንደሚፈጠሩ አንስተዋል። ይህ ደግሞ በትብብር ውስጥ ስራዎችን የማስቀረት ጥርጣሬ እንዲሰፋ ያደርጋል ያሉ ሲሆን፣ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ከሲቪል ማህበረሰብ ድርጅቶች ባለስልጣን ያለውን ትብብር ለማጎልበት ያለመ የትብብር ማዕቀፍ ስምምነት መፈራረማቸውም ይታወቃል። የዚህ የትብብር ማዕቀፍ ስምምነት ዓላማ በሲቪል ማህበረሰብ ድርጅቶች ባለስልጣንና በኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት መካከል የተቀናጀና አስትራቴጂያዊ የትብብር ማዕቀፍ በመመስረት ሕዝባዊ ተጠቃሚነትን ለማረጋገጥ መደበኛ ተሳትፎ፣ ትብብርና የጋራ ጅምር ስራዎችን ለማመቻቸት መሆኑን ተገልጿል። በሌላው መረጃችን ከዚህ በፊት ከመንጃ ፍቃድ ጋር ተያይዞ ለበርካታ ጊዜያት ሲነሱ የነበሩ ጥያቄዎች አሉ። ይህም የመንጃ ፍቃድ አሰጣጥ በተለያዩ ቋንቋዎች ተደራሽ እንዲሆን የሚያደርግ አሰራር ይፋ እንዲደረግ የበርካታ ኢትዮጵያኖች ጥያቄ እንደነበር ይታወሳል። ታዲያ ከዚሁ ጋር ተያይዞ መንጃ ፍቃድ ስልጠና በሶስት ቋንቋዎች እንዲሰጥ መፈቀዱ በዛሬው ዕለት የወጣው መመሪያ ያስነብባል። በአፋን ኦሮሞ ትግረኛና ሶማሊኛ ቋንቋ የመንጃ ፍቃድ ስልጠና እንዲሰጥ መፍቀዱን የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን አስታውቋል። ባለስልጣኑ ከሚሰጣቸው በርካታ አገልግሎቶች ውስጥ አንዱ መንጃ ፍቃድ አገልግሎት ሲሆን የእጩ አሽከርካሪ የንድፈ ሐሳብ ስልጠናና ፈተና በአማርኛ ቋንቋ ብቻ ሲሰጥ እንደነበርም ይታወሳል። በመሆኑም ሰልጣኞች በአፍ መፍቻ ቋንቋቸው በአማራጭነት ቢሰለጥኑና ቢፈተኑ የተሻለ ውጤት ሊያመጡ እንደሚችሉ ለረዥም ጊዜ ሲጠየቅ የነበረ የመልካም አስተዳደር ጥያቄ እንደነበረም ተገልጿል። ይህንን ተከትሎ ተቋሙ በዝርዝር ጉዳዩን ፈትሾ የአካልነት ጥያቄዎችን አሳማኝ መሆኑንና የተሟላ የኳሪዝም ስልጠና ዝግጅት ሥራ መጠናቀቁን በማንሳት ለመንጃ ፍቃድ ስልጠና በሶስት ሀገራዊ ቋንቋዎች ስልጠና እንዲሰጥ መወሰኑን ከደቂቃዎች በፊት አስታውቋል። በዚህም ፍቃድ ከተሰጣቸው 137 ማሰልጠኛ ተቋማት ውስጥ በአማርኛ በተጨማሪ አፋን ኦሮሞና ትግረኛ እንዲሁም ሶማሊኛ ቋንቋ ለማሰልጠን ፍቃደኛ መሆናቸውንም ተገልጿል። ስለሆነ ሞዴል ተቋማት ለሆኑ አስራ ሁለት ማሰልጠኛ ተቋማት ፍቃድ መስጠቱን ከባለ ስልጣኑ ያገኘነው መረጃ ያመላክታል። እንዲሁም እጩ አሽከርካሪዎች ከአማርኛ በተጨማሪ በቀረበው የቋንቋ አማራጮች መሰልጠንና መፈተን እንደሚችሉም የወጣው መረጃ ያመላክታል። ሌላው መረጃችን በሲዳማ ክልል ምግብን ከባዕድ ጋር ቀላቅለው ሲሸጡ የተገኙ 84 የንግድ ተቋማት ላይ እርምጃ መውሰዱን የክልሉ ንግድና ገበያ ልማት ቢሮ አስታወቀ። ቢሮው ይህንን የወንጀል ድርጊት ለመቅረፍ ከክልሉ ከተማ አስተዳደርና ከወረዳዎች ጋር በቅንጅት እየሰራ መሆኑንም ገልጿል። ከሲዳማ ክልል ጤና ቢሮ እንዲሁም ከሐዋሳ ከተማ ምግብና መድኃኒት ቁጥጥር ባለስልጣን ጋር በቅንጅት በመስራት ናሙና ተልኮ በተደረገው ምርመራ በሰዎች ጤና ላይ ጉዳት የሚያደርስ በመረጋገጡ ክስ ተመስርቶ የፍርድ ሂደታቸው እየተከታተሉ የሚገኝ የንግድ ተቋማት መኖራቸውንም ተናግረዋል። አክለው በክልሉ የግብይት አቅርቦት እጥረት እንዳይከሰት ከማህበራት ከህብረት ስራ ዩኒዮኖች ጋር በመቀራጀት ስራን እየተሰራ ይገኛልም ብለዋል የፋብሪካና የግብርና ምርቶችን በማቅረብ የምርት እጥረት እንዳይጋጠም የተሰራ ቢሆንም የዘይት ምርት እጥረት እንዳለና የሕዝብ ብዛት መነሻ በማድረግ 130 ሺህ ሊትር ዘይት በክልሉ ማሰራጨት መቻሉንም አስረድተዋል ነገር ግን በቂ ማድረግ እንዳልተቻለ የገለጹ ሲሆን አሁን ለበዓል ማቅረብ ባለመቻል ከበዓል በኋላ ለማህበረሰቡ እንዲቀርብ ይደረጋልም ተብሏል። ህገወጥ ነጋዴዎችን አላስፈላጊ ዋጋ ጭማሪ እንዳያደርጉ ቁጥጥር እየተደረገ እንደሚገኝ የተገለጸ ሲሆን ጤፍን፣ ቅቤን፣ ማር፣ በርበሬና ሌሎች ምርቶችን ከባዕድ ጋር ቀላቅለው የሚሸጡ ላይ ቁጥጥር በማድረግ እርምጃ እየተወሰደ መሆኑን ነው የተገለጸው። በዚህም የተነሳ 84 በላይ የንግድ ተቋማት ላይ እርምጃ መውሰድ ስለመቻሉ የተነገረ ሲሆን በ6379 ነፃ የስልክ መስመር በመደወል ማህበረሰብ ጥቆማ መስጠት እንደሚችል መረጃው ያመላክታል። ለዛሬ ይዘንላችሁ የቀረብነው እጅግ በጣም ወሳኝ የሆኑ መረጃዎች እነዚህን ይመስላሉ። በቀጣይ እንግዲህ ስለ ተሽከርካሪዎች አዳዲስ መረጃዎችን ወደ እናንተ የምናደርስ ይሆናል። ቻናሉን ሰብስክራይብ እያደረጋቸው ቪዲዮውን ደግሞ ላይክ በማድረግ ለሁሉም ኢትዮጵያዊ እንዲደርስ አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላህ